የዚችን ወጣት ህይወት ለማትረፍ በርካታ ኢትዮጵያውያን ርብርባቸውን አድርገዋል። ሙስሊሞችም ክርስቲያኖችም ሁሉም በዱዓ በጸሎት ሲያስቧት ሰነባብተዋል። በጸሎት ብቻ አይደለም፣ በገንዘብም ጭምር ድጋፋቸውን ሲያደርጉም በታይላንድ ሀገር የሚደረገውን ህክምናዋን ጭምርም ለማገዝም ሞክረዋል። ታዲያ በመጨረሻም ህክምናው ተሳክቶም ህይወቷ ድናለች ተረፈች እየተባለም ከቅርብ ጊዜያት ወዲህ ብዙ ሰዎች በእልልታ ሲያቀልጡት ነበረ። በመጨረሻ ግን በዛሬው ዕለት ህልፈተ ህይወቷ ተሰማም። ከሰሞኑ አስቸኳይ ጸሎት ለዚህች ወጣት እየተባለ በማህበራዊ ሚዲያዎች ላይ ሲጥለቀለቅ ተመልክተናል። አሁን እንደ አዲስ ምን ገጠማት? ተሽሏታል የተባለችው ወጣት እንደገና ህይወቷን ምን ነጠቀው የምንነግራችሁ ይሆናል። እንደምን አላችሁ የተወደዳችሁ የጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊና ማህበራዊ ጉዳዮችን በማንሳት ወደ እናንተ ወደ ተመልካቾች በማቅረብ የተለያዩ ቁም ነገሮችን እንድትጨብጡ የሚያግዝ ሚዲያችን ነው። የዛሬውን መረጃም እስከ መጨረሻው እንድትከታተሉ ጋብዝን ወደ ዝግጅቱ እንሻገር።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 ዘማሪት የምስራች ሰለሞን ትባላለች። ከልጅነቷ ጀምሮ ባመነችበት መንገድ እውነት ነው ብላ በተረዳችው መንገድ አምላኳን አክብራም አድጋለች። ከአካባቢው ሰዎች ጋርም ቢሆን በመልካም ባህሪዋና ደግነቷ ደስ የሚያሰኝ ቀረቤታ እንዲሁም ተግባቦት እንዳላት በቅርብ የሚያውቋት ሰዎች መሰክሩላታል። በኋላም ልዩ ልዩ መዝሙሮችን በማቅረብ በእሷ እምነት ውስጥ ባሉ ሰዎች ዘንድ እጅግ ተወዳጅ መሆንም ቻለች። በርካታ የዝማሬ መድረኮች ላይም ተሳታፊ ነበረች። ብዙ ሰዎች ነገ ከነገ ወዲያም ከዚህ የተሻለ ሥራ እንደምትሰራም ትልቅ ተስፋ የሚጥሉባት ነበረም። በዚህ መሃል ከጊዜ ወደ ጊዜ እየጨመረ የመጣ የጨጓራ ህመም ውስጧን እያነደደው መጣም። ያኔ እንደ ማንኛውም የጨጓራ ታማሚ ያለ ህመም መስሎ ይታያት ነበረም። በዙሪያዋ ያሉ ሰዎችም ቢሆኑ ምግብ ምረጪ፣ ራስሽን ጠብቂ፣ አይዞሽ እያሉ በቀላሉ በማጽናናትና በመምከርም ያሳልፋሉ እንጂም ከዚያም የከፋ ነገር እንደሚመጣባት አይገምቱም ነበርም። ነገር ግን እየተባባሰ ወደ ከፍተኛ ደረጃ መድረስ ጀመረ። ወደ ሕክምና ተቋም ስታመራም የከፋ ደረጃ ላይ በመድረሱ የካንሰር ህመም መሆኑንም ነገሯት። ይሄው ከባድ በሽታም በሀገር ውስጥ በሚገኙ የሕክምና ተቋማት ውስጥ ክትትል ቢደረግበትም ከአቅሟ በላይ በመሆኑ ከሀገር ወጥታ የተሻለ ሕክምና ማድረግ እንዳለባት ተጠቆመም። ያኔ ሌላኛው ራስ መታት የሆነ ከባድ ነገር ነበረም። ለህክምና የሚያስፈልገው የገንዘብ መጠን ከፍተኛ ውጪ የሚጠይቅ በመሆኑም የምስራችና ቤተሰቧ ጭንቀት ውስጥ ገቡም። በመጨረሻም ነገሩ ወደ ኢትዮጵያን ዘንድ እንዲመጣና ድጋፍ እንዲደረግላትም ተጠየቀም። መላው ህዝባችንም በአንድነት ተረባረበም። በተደረገው ጋራ ትብብርም አስፈላጊው ገንዘብ ተሟልቶም ጉዞዋን ወደ ታይላንድ ሀገር አደረገች። በታይላንድ የነበሩ ሐኪሞች ትብብርም ለጉድ ነበረም። ኢትዮጵያንም ቢሆኑም ምን ላይ ደረሰች፣ ጤናዋ እንዴት ሆነ እያሉ መጠየቃቸውን አላባሩም ነበር። ህክምናው ከቀን ወደ ቀን እየተከናወነም፣ ካንዱ የህክምና ደረጃ ወደ ሌላኛው ደረጃም ከፍ እያለም በመልካም መንገድ ቀጠለላት። በዚህ መሃል ግን ሌላ መከራ መጣም። ጊዜው ከሁለት ወር በፊት ነበረም። በወቅቱ በዚያው በነበረችበት በባንኮክ በተከሰተ ሰባት ነጥብ ሰባት የመሬት መንቀጥቀጥ በርካታ ህንፃዎች ፈረሱ። የጉዳቱ መጠን አደገኛ የሚባል ሆኖ በርካቶች ህይወታቸውን እያጡ መሆኑ ተነገረም። በርካታ ኢትዮጵያንም ለህክምና፣ ለንግድና ለቱሪዝም ባንኮክ እንደሚገኙ የሚታወቅ ሲሆን ከነዚህም ውስጥ ለህክምና ወደዚያው ያመራችውም ዘማሪት የምስራች አንዷ ነበረች። ያኔ በነበረው ነገር ቤተሰቦቿ ተጨነቁ። ብዙ ሰዎች እንዴት ሆና ይሆን እያሉ ማሰብ ጀመሩም። እሷም ከፍተኛ ፍርሃት ጭንቀትና ችግር ውስጥ ሆና ቆየች። በመጨረሻም የምስራችም በወቅቱ ስለነበረው ነገር መልእክቷን አስተላለፈች። እግዚአብሔርን አመስግኑልኝ ወዳጆቼም፣ ጠላት ይዞራል እንጂ አያገኘንም። ሃያኛ ፎቅ ነው በደረጃ የወረድኩት፣ የመጨረሻውን ኬሞ እየወሰድኩኝ የመሬት መንቀጥቀጥ ተነስቶም፣ በዙሪያም ብዙ ሰዎች ቢጎዱም እኔ ግን ድኛለሁ በማለት መልእክቷን አስተላለፈች። እንዲህ በተአምር ተርፋ ከህመሟም እንደምትፈወስ ተስፋዋን ከፍ አደረገች። በመጨረሻም ተስፋዋ እውነት ሆኖ ጤናዋ መሻሻልን አሳይም። ለውጧ በደንብ እየተገለጠ መጣ። ሰውነቷ ከነበረበት እየተለወጠ፣ ፊቷ ላይ የሚነበብ ደስታ መታየት ጀመረ። ሐኪሞችም አንድ የደስታ ዜና ነገሯት። ሕክምናው ተሳክቶም ህመሟ ለውጥ አምጥቶ መፈወሷን የሚያመላክት መልካም ነገር ነገሯት። ያኔ በዱዓ በጸሎት በገንዘብ እርዳታም አብረዋት የነበሩት ኢትዮጵያውያን ሁሉም ደስታቸው ወደር አልነበረውም ልዩ ስሜት ተሰማቸው አስከትላም ወደ ሀገሯ ገባች በኢትዮጵያ አየር መንገድ ቦሌ ዓለም አቀፍ አውሮፕላን ማረፊያ በደረሰች ጊዜም ደማቅ አቀባበል ተደረገላት ይህ ደስታ የቆየው ግን ለጥቂት ጊዜያት ነበረ። ከሰሞኑ እንደገና የህመም ስሜት ይሰማት ጀመር ነገሩ በመባባሱ ወደ ጽኑ ህክምና ክፍል ውስጥ እንድትገባ ተደረገም። የዚህ ከባድ ህመም መጨረሻ ግን አስከፊውን ዜና እንድንሰማ አደረገን። ሰሞኑን ባደረባት ከባድ ህመም ምክንያት በተለይም በጀርባዋና በሳምቧ ላይ በተገኘ ካንሰር ሳቢያ በጽኑ ህሙማን ክፍል ውስጥ ህክምና ሲደረግላት ቆይቶ ዛሬ ግንቦት 5 ቀን 2017 ዓ.ም ከዚህ ዓለም በሞት ተለየች። ዘማሪት የምሥራች ወጣትነቷን ለፈጣሪዋ እንደሰጠች ይነገርላታል። ዘማሪዋ የምስራች ሰለሞን በዝማሬ ጸጋ ለብዙ መጽናናት እንዲሆን አበርክቶ ያደረገች ወጣት እንደሆነችና ፈጣሪዋን በመፍራትም የምትመላለስ እህታችን ነበረች ሲሉም በዝማሬ እንዲሁም በሌሎች መንፈሳዊ አገልግሎቶች አብረዋት የነበሩ ሰዎች መረጃውን አካፍለዋል። አስከትለውም በድንገት ሞት ከኛ መለየቷን ስንሰማ እጅግ አዝነናል። የዘማሪት የምስራች ሰለሞንን ሞት የሰማን ሁላችንም ጥልቅ ሀዘን ቢሰማንም ፈጣሪ ግን ለቤተሰቦቿና ለወዳጆቿ ሁሉ መጽናናትን ይስጥልን ብለው መኞታቸውን አድርሰዋል። ዘማሪት ሶፊያ ሽባባው፣ ጋዜጠኛ ትዝብ ታሰፋ፣ ጉርሻ ገጽ፣ ክርስቲያን ቲዩብና ሌሎችም በማኅበራዊ ሚዲያም መረጃውን አካፍለውታል። ይህንን ሁሉም የሰሙ እጅግ ከባድ የሚባል ሐዘን ተሰምቷቸዋል። ብዙ ሰዎች ምን ነው ደስታችንን ሳንጨርስ እንደገና የዳንሽ መስሎን እንደገና ሄድሽብን እያሉም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 ከኢትዮጵያ እስከ ታይላንድ፣ ከታይላንድ እንደገና እስከ አዲስ አበባ ድረስ፣ ከሰሞኑ ደግሞ እስከ ተሰማው አዲሱ ህመሟና በመጨረሻውም የተነገረውን ህልፈተ ህይወቷን አስመልክቶ እነዚህን መረጃዎች ጠቅልል አድርገን ወደ እናንተ ለማድረስ ሞከርን። ስለምትከታተሉን እናመሰግናችኋለን። በሚቀጥለው በሌሎች መሰናዶች ተመልሰን እስክንገናኝ መልካም ጊዜ ለሁላችን ይሁን።